ባለፈ ታሪክ አብርሽና ሩታ ተጨቃጨቁ ማለት ነው። ሩታ ተዩ አብርሽም ማለት ነው። አንድ በርበሬ በልታ በርበሬ ተቀብታ ያለቀሰች። አብርሽ የኔ ነበር ከሩታ ጋር ቪዲዮ እንዲሰሩ ፈቅጄላቸው ነበር ስትል አልመጣችም። አቤ ደፋር እንግዲህ ሩታዬ ማለት ነው፣ አብርሽን ማስጨነቅ የለብሽም። አሁን ነገ አንዷ መታ ልጅ አለኝ በአብርሽ አብርሽ ድሮ ባሌ ነበር ብትልሽስ? ይሄንም ማመን አለብሽ። እንደ አሁን እኮ አብርሽን ባልሽን አድርገሻል፣ በቃ የራስሽ አድርገሻል፣ የልጅ እናት ሆነሻል። እንግዲህ አብርሽን ጠበቃ አርገሽ ማያዝ እንጂ ማበሳጨት የለብሽም። አታበሳጭ አደርሱልኝ ሩታ ማለት ነው። ስለዚህ ሩታ ተናዳ አብረሽን አሁን ካልመጠ ብላ በቡታጀራ እሱ ተጨንቁ ተጠቡ እንኳንም በሰላም ደረሰ። ግ መቶ ከች ሲል ሩታየ እሳት ለብሳ እሳት ጎርሳ ጠብቀዋለች ማለት ነው። እውነት ለመናገር ዛሬ ያወራው ነገር ትክክል ትክክለኛ ነገር ነው ያወራው፣ ማለት ነው ምንድን ነው ያወራው? እንዲት አማንሽ እንዲት ስበቃ፣ እንደዚህ ነበር፣ እንደዚህ ነበር ብሎ ነጭ ነጭ ነው ያወራው። ትክክል ነው ማለት ነው አብርሽ ያወራው። እንግዲህ ሁሉም ቤቱን ማሞቂያ ተነስቶ፣ ከመሬት ተነስቶ አብርሽ እኔ ነበር ቢል፣ አንቺ ቦታ መሳት የለብሽም። ተይ እንጂ አሁን ልጅ እናት ነሽ። የልጅ አባት ነው። አንቺ ባለሽን ጠበቃ አድርገሽ ነው መያዝ ያለብሽ። ከይቅርታ ጋር እንግዲህ አት ፍቼም ከሆነ ይቅርታ በሉልኝ። ለሩታ ደርሱልኝ። ሩታ እየተዩ አብርሽን አታስጨንቅ፣ አታስጨንቅው። አንቺም ተረጋጊ። አንቺ በተጨነቅሽ ቁጥር፣ በአስጨነቅሽ ቁጥር የአንቺም ንዴት እየጨመረ የእሱም ንዴት የጨመረ ልክ አይመጣም ማለት ነው። በነገራችን ላይ እርግዝና እያጨቃጭቃል። ስለዚህ አይፈርድባትም። ሩታ ግን የሚመክራ ሰው ከጎኗ ያስፈልጋታል። አይዞሽ የሚላት ማለት ነው። አሰላሙ አለይኩም ወረህመቱላሂ ወበረካቱህ ውድና የተከበራችሁ ቤተሰቦቼ እንዴት ናቸው ማናቸው? ሰላማችሁ ሰላማችሁ ይብዛልኝ። እንግዲህ ዛሬ የሚገርም ነገር ሰማሁና ከቻልኩ ከመሸ በኋላ ማለት ነው፣ አላስቻለኝም እውነት ለመናገር አንዷ በቅ በርበሬ ላይና ተቀባች መሰለኝ ያለቀሰች። አብርሽ ፍቅረኛ ነበር ከሩታም ጋር ቪዲዮ እንዲሰሩ እኔ ነበረ ፈቀድኩለት። እኔ ትምህርት ነበረብኝ፣ ሄድዬ ነበር። ከጎና ደግሞ ሁለት ወጣቶችን ኢዛ በቃ እነሱም የሆነ እኔ ፕራንክ ልበለው እንዴት ልበለው አላቅም። ፋይሉን አሳይኝ እንደዚህ አርጊን፣ ሴትልኝ ስታለቅስ አይመቸኝም ምናምን ብሎ ከዳርዳር እነሱ ቤታቸው ማሞቅ ይመስለኛል። በቃ ደግሞ ፎታቸው የአብርሽዬ የድሮ ፎቶ ነው ማለት ነው። በቃ ድሮ ፍቅረኛው ልትሆን ትችላለች። በቃ የሩታን ሞራን ላለመንካት ነበር። ቪዲዮ ነበር አለን እያልኩት፣ ማስታወቂያ ነበር እያልኩት ብለዋል። ነጩ ነጩን ተናግረዋል። ካላስ አያምንም ጥፋቱን አያምንም። ጥፋተኛ ነኝ አይልም ብላለች። ብታ ደሞ ወንዶች ያጠፉም ነገር ቢኖር ማለት ነው ለሚስታቸው፣ ብዙ ወንዶች ማለት ነው አው ይሄ ነገር ጥፋቱ የኔ ነው ይቅርታ ሚስቴ ማይሉ ወንዶች ብዙዎች አሉ ማለት ነው። ከስንት አንድ ወንድ ከተገኘ ነው ጥፋቱን አምኖ ይቅርታ በቃ ይሄ ነገር እኮ ድሮ እንደዚህ አርጌ ነበር የሚሉ አይኖሩም። ወንዶች አላደረኩም ለማለት ይሞክራሉ። ግን ይሄ ያብርሹ ኖርማል ነው። አሁን ነገ፣ አንዷ ሁለት ልጅ አለኝ አንድ ልጅ አለኝ፣ እኔን አግብቶ ነበር፣ ፈታኝ፣ አልፈታኝም የሚሉ ብዙዎች ሊመጡብሽ ይችላሉ፣ ሩታዬ ማለት ነው። ደካማ ጎን ማሳያት የለብሽ። እንኳንም ኖራ እንኳንም አሳለፍክ በቃ እኔም ያሳለፍኩት ላይፍ ሊኖረኝ ይችላል ብለሽ ማለፍ ነው ረግጥሽ። አለዛ ዛሬ ከነጌ አብርሽ የኔና የኔ ነው የሚል ሰው ብለሽ ሁሌ ከቆሶቆሺ ይሄ ልክ አይመጣ ማለት ነው። ስለዚህ አሁን ተረጋጌ ማለት ነው። ልጅና ትሆንሻል። ተረጋጊ ተረጋጊ ጥሩ አይደለም ማለት ነው። እኔም ይመስለኝ እቺ ልጅ ሰው ቤቱን ለማሞቅ ኖርማን ወቶ ሊናገር ይችላል። እቺ ልጅ ፎቶ ይነሱም ያቀናብሩ ፎቶም ማሳይታለች ማለት ነው። አዲስ አበባ ሂጂ፣ አንቺን ነው የማገባ ብሎኛል አብርሽ ብላለች። ይሄ ደግሞ አብርሽ ትዳር ሊበጠበጥ አይደለም ያሰብኩት፣ ግን ማስፈራራ ዛቻ እየደረሰብኝ ነው ብላለች። አይሰው አይሰው እውነት ውሳን አስፈራርታችሁ ከሆነ በጣም ትገርማላችሁ ማለት ነው። በቃ የድሮ ላይፍ ሊኖረው ይችላል ሊኖረው። በቃ ለምንድን ነው የምታስፈራሯት? በቃ ቲቶ በቃ ሩታና ገባ፣ ሰርግ አደረጋ፣ ዱባይ ድረስ ይዟት ሄዳ፣ አሁን ተረገዛ። የፈለገች ትዘባርቅ። እናንተ መልስ ሰጪ ማን አደረጋችሁ? አቤት አቤት አቤት እኔ እንደውም የሰው የሰው ደካማ ጎኑ ሁለም ብሎ የሚጠብቅ ሰው ለሱ መልስ ሚሰስ ሰው ለሱ በኮመንት የሚሳደብ ሰው ይገርመኛል እኮ። መቼ ነው የሚያደርሰው? ኢትን ቪድዮ ሊስራ ካሰብኩ ማዳመጫ ጊዜ የለኝም፣ እንኳን እኔ ማለት ነው። እውነት ለመናገር ያ ሰው ስራ ፈቶ ነው ቁጭ ያለው። ዋላ እንዴት ነው እላችኋለሁ። ግን ለሩታ አደርሱልኝ፣ አብርሽን አረጋግ፣ አታበሳጭው። አንቺ እሱን አበሳጫለሁ፣ እሱን አሳምናለሁ ስትይ ለራስሽ እንዳትበሳጭ። በቃ ለአብርሽ ይም አደርሱልኝ፣ ሩታ የፈለገችው ብትል አረጋገው፣ አንተ አትናደድ። አሁን ብዙ ነገር ትለሃለች፣ ትጨቃጨቃለች። እርግዝናው እኮ በቃ እንዴት አለ ጀግና ሴት እንጂ አያልፈውም ማለት ነው እንግዲህ ወንዶች እንግዲህ ያመጣሁት ለዚህ ልክ ነበር። ሰላማችሁ ይብዛ፣ ሰላም ለሀገራችን፣ ሰላም ለእናንተ። ደባኘው ላይክ አርጉኝ፣ አበረታቱን፣ ሼር አድርጉልኝ። እወዳችኋለሁ። አዲስ አመት መጡ፣ ሰብስክራይ አድርጉ ማለት ነው። አይታችሁ አትውጡ፣ ላይክ አድርጉ ማለት ነው። ስለዚህ የዛሬዋ ቪዲዮ ተመችታኛለች ማለት ነው። ለምን ተመችች? በቃ እነዚህ ሁለት ወንዶች አብራ ማናቸው፣ እነ ስማቸው እሺ ነበር ጣፎብኝ። በቃ እነሱ ደግሞ ከዳርዳር ያብረሽ እንደ ጓደኛ ሆኖ ለዚችም እንዳዳላ ነገር ሆኖ በቃ ግራ የሚያጋባ ነገር ነበር የሚያሳየው፣ ስታይላቸው ማለት ነው። ብዙም አልወደድኳቸው፣ ብዙም አላመንኳቸው። እንደዚህ እንደዚህ ሲሉ የሴት ልጅ ረክሶ እንደዚህ ነው ብለዋለው። ጨርሻለሁ።